አንዳንዱ ስልኩን ከፍቶ ኢማሙን የሚከታተል አለ። አንዳንዱ ደግሞ ሱሓኩን ቁርአኑን ይዞ የሚከታተል ሰው አለ። ይሄ ሆሾአችንን የሚያጎል እንጂ ሆሾእን የሚሰጥ ተግባር አይደለም። ወቁሙ ሊላሂ ቃኒቲ ሆሾ ያላችሁ ናችሁ። ቁሙ ሰላሙ ዓለይኩም ወረህመቱላህ። ዛሬ የረመባን አስራ ሁለተኛ ቀናችንን ይዘናል። በዛሬው የረመባን መልእክት በሚል ተከታታይ ፕሮግራማችን ላይ የምናየው በተራዊሕ ሶላት ወቅት መእሙሞች ወይም ደግሞ ተከታዮቹ በሚሰሩት ተግባር ላይ የሚሳሳቱትን ስህተት ነው።

ቃኒቲን አይ ካሽዒን ኹሹዕ ያላችሁ ሆናችሁ ቁሙውን ያሉ ስልክ ይዘን የምንከታተል ከሆነ ቁርአን ይዘን ወረቀቶችን እያገላበጥነ የምንከታተል ከሆነ ይሄ ኹሹዓችንን የሚያጎል እንጂ ኹሹዕን የሚሰጥ ተግባር አይደለም ዑለሞቹ እንደሚጠቅሱት ሩክን የሆነችውን ፋቲሓን በትክክል አድርጎ ይቅራ እንጂ ከዛ ውጭ ያለውን አንዳንድ ስህተት ቢኖርበት ችግር የለውም ነገር ግን ኢማሙን ሲሳሳት የሚያስተካክሉ ሓፊዞች ይኖራሉ እነሱ ከሌሉ ደግሞ አንድ ሰው ሊሆን ይችላል ወይም ደግሞ ቁርአን ይዞ ተከታትሎ ኢማሙ ሲሳሳት የሚያስተካክል ቢያደርግ ለዚህ ተግባር ብቻ አንድ ሰው በቂ ስለሆነ ለዚህ ተግባር ይፈቅዳሉ። ከዚህ ውጭ ግን ሁሉም ሰው ቁርአንን ይዞ ሁሉም ሰው ሙስሐፍን ይዞ የሚከታተል ከሆነ ይህ ሶላት ላይ ማስገኘት ያለብንን ለአላህ ፈርቶ መቆም የሚባለውን ነገር የሚያጠፋብን ተግባር ስለሆነ ከዚህ ተግባር ልንርቅና ይህንን ተግባር ልንተው ይገባል። የሶላታችንን ኹሹዕ እያበላሸን ስለሆነ። በሁለተኛ ደረጃ የነቢዩን ሰለላሁ ዐለይሂ ወሰለም ሱና ነቢዩ ሰለላሁ ሶሉ ከማራአይቱ ሙኒ ኡሶሊ ስሰግድ እንዳያችሁ ይስገዱ ነው ያሉ። ነቢዩ ሰለላሁ ዓለይሂ ወሰለም በምን አይነት ሁኔታ ነው የሰገዱት? ነቢዩ ሰለላሁ አለይሂ ወሰለም እንደሚታወቀው በሶላት ጊዜ ግራ እጃችን ደረታችን ላይ ቀኝ እጃችን ደግሞ ግራ መዳፋችን ወይም ደግሞ ግራ ክንዳችን ላይ እንዲሆን ነው ያዘዙት። እኛ ደግሞ ቁርአን የምንይዝ ከሆነ ስልክ የምንይዝ ከሆነ ይህ ተግባር ያመልጠናል ማለት ነው። ምንም አስቸኳይ ላልሆነና በጣም አንገብጋቢ ላልሆነ ጉዳይ እንደዚህ አይነት ሱናዎች የሚያልፉበት አጋጣሚ ስለሚመጣ በሶላታችን ጊዜ አላህ እንዳለን ሁሾአችን የተስተካከለ እንዲሆን ሶላታችን የተሟላ እንዲሆን ነቢዩ ሰለላሁ አለይሂ ወሰለም ያደርጉት እንደነበረው ግራጁን ደረቱ ላይ አድርጎ ቀኝ እጁን ግራጁ ላይ አድርጎ ሶላቱ ላይ የሚቀረውን ቂርአት እያዳመጠ እያስተነተነ መስገድ ይኖርበታል። እንደዚህ አይነት ጥቃቅን ነገሮች ሶላታችን ላይ ያለውን ሁሹዕ ማጥፋት አይገባንም። በተቻለ አቅም ይህንን ነገር ልናስተካክል ይገባል። በሶላታችን ሰዓት እጃችንን መቀመጥ ባለበት ቦታ ላይ አስቀምጠን ሶላታችንን በትክክል ልንሰግድ ይገባል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።